ምን እንዳሉታ ካለ፣ ፈለገ ንቀት ነው ወይ? መኪና ውስጥ ሆኖ የሚጫወተው ቢያንስ፣ ወይ መብራት ጠፍቶ። ቅርታ ይቅርታ ይደረግልኝላችኋል። ምን ላድርግ ነው ቶፊኳ ብሏል? በጣም እኔ በጣም ስልጣናችን ተነስቶ ነው። ጀግ ነው የሁሉም ነው አይደለ? የሁሉም ነው። እሺ። አይ ላረጋግጥ ብዬሽ ነው። ሰምታችኋላ ጋይ እንዳትሰጡ። እሺ፣ ምንድን ነው ግላፍ እንዳትሰጡ። እሺ እዚህ ውስጥ ያላቸው የተወደዳችሁ ውድ ምዕመናን ያላቸው ግላፍ አይቻልም። በጌሙ ግላፍ ስለሌለ ምናልባት ከኋላ ለመጣችሁ ሰዎች እንዳትሰጡ፣ እንደዛ እንዳታረጉ። ታፕታፑ ሼሪ ምናምን ነገር ከፊት ደረገ አስር ሚሊዮን ይገባል። ታፕታፑ ሼሩም አምስት መቶ ሺህ ምናምን ይገባና ልክ አሶርዶ ሲጨርሱ ያኔ ይጀምራል። ኤርሚሻ ሰላም ብያለው። ሲሶ ሰላም ያላልኩት፣ ባሩክ ያራዳ ልጅ እንዴት ነሽ? ብራዘር ፓፓ ፓስተር ሰላም ከማን ወገን ማለት፣ ከፓስተር ሶፊ ነው ወይስ ለማን ነው የምትደግፈው? ለማን ነው የምታግዘው? እንደው ሱና ናቱን አስገባው ፈለጌ። እኔ ያጵሎስም የኬፋም አይደለሁም። መልካም እንዲሆንላችሁ ነው። ከላይ ያላችሁ ሲሶዬ ባሮክ ሁላችሁም ለምልሙልኝ። አሜን። ፓስተርዬ፣ ሰላም ብያለሁ። ሁላችሁንም ከላይም ከታችም ያላችሁ ሰላም ሴና አቅርቤያለሁ። ኤርሚ፣ እንዴት ነህ? ሰላም ነው። ሁላችሁም ሰላም ብያለሁ። ራዳ ልጅ፣ ሌሎች ብራዘር ሁሉ ሰላም አማን ነው አለ ኤርሚ። ሌላ አሉ ብራዘር ሁሉ ሰላም ነው። ሁሉ ደህና። እንዴት ነው አንተ ጋር አሉ። ይመስገን። እግዚአብሔር ይመስገን። አረ፣ ኤርሚ ትደብራለህ። ጌታን አረ በስማ ምን አይነት ነው? ናቱዬ፣ ዝም በይ አንቺ፣ ዝም በይ ወይ አትደውል ወይ እንትን አትል። ስታይ ያለው ብለህ ነው እንደ ናቱ አይደለም። ቀጠሮ ነበረ እኔ ሌለ ታውቃለህ። እኔ ኳስ አዝ መቼ መቼ፣ እሺ ቀጠሮ ትላለህ ከዛ ተጠፋ በአንድ ወር አንደኛ ቀጠሮ ምቀራው አንታርም እንደ ናቱ። ደግሞ ልትወቅስ ባሎ ነው እንዴ? እንበለው ሲያየኝ ማለት ነው ትዝለውና፣ አረ ኤርሚ ትደብራለህ ይለኛል። እኔ ቴክስት አላረኩልህም። ይረሳል ማለት ነው። ኤርሚ ቴክስት አላረኩልህም መቼ? ኦ እናወራለን። ኤኒዌይስ ጥሩ፣ ሰኞ ተቀጣጥረናል። ለማንኛውም ሰኞ አየሽ፣ ሰኞ ፈለገም። ፈለገም ባይዜ እንደዚህ ብሎ ቀጥቶኛል። ባይዜ ኤርሚ በዚሁ አጋጣሚ አይ ፈለገቱ ፈለገንቱ አያ ያበደ ምሳል ጋብዘ ብሎ አይቶ ብቻ እናወራለን እኮ ጤነኛ ሰለዚህ እኮ ነው ዲያኮ እ 13000 ሰዎች አለን። ኢቭን ታፕታፑ ብቻ ታፕታፑ ብቻ ስንት እንደሚሆን አስቡት። እና ሁላችንም ቲሞርከ በህብረት እሺ። በጣም ፈርቷል ግን አንተ ሶፊ፣ በጣም ነው ይፈሩ። እግዚአብሔር ኧረ በስመ አብ እዲ ጭራሽ ጸሎት እያደረጉን አላችሁኝ ጭራሽ

በኋላ ኩ ሌላ ነገር ሊያወሩ ነው እየሰሙቸው ነበር። እና ቤተሰብ ኮፒ ሊንኩን አሁን ቤተሰብ ኮፒ ሊንኩን የቲክታክ ምልክት ቲክታክ ምልክት እንውጣለትና እና ፓስተር ደግሞ ታብታብ ያስደርገውን አምስት ደቂቃ ስለሆነ ለቪወር ደግሞ ሞራ ኖ እስካትዬ ነው እኛ ከሌለን። ሶፊዬ እኮ እንዲያ ነገር አያውቅም ወይ የኔ ኬክ ቤተሰብ ቤተሰብ ቤተሰብ ቤተሰብ አራት ሺ ታብታቡ ከሁለት መቶ ራሱ አልፍም ነበር በእሱ ሁኔታ። ጌታ ተባረኪ ሙሻዬ። አሜን አሜን አሜን ጋር ስታቱ አስራ ሁለት ሺህ ፎሎ። አድርጓት በጌታ ፎሎ አድርጓት። እሺ ሙሻ በጣም ቴንኪው። ጌታ ይባርክሽ በጣም አሜን አሜን። ወንድሜ ችግር የለም፣ መልካም እድል። ፎሎ አድርጓት። ህጻናትን የምትመግብ ሴት ናት። በጣም ተንኪው እግዚአብሔር ይባርክሽ። አስራ ሶስት ሺ ገብተናል፣ አስራ ሶስት ሺ ገብተናል። ጋይስ አስራ ሶስት ሺህ ገብተናል። ኮፒል እንኳ አስራ አምስት ሺ እናስገባው በሽ በሁለት ደቂቃ ውስጥ ከእሱ አንተ ላይ ነው። ይህች የተባረከች ሴት በእውነት እግዚአብሔር ይባርክ። በጣም ተባርኩ፣ በደምብ። አስራ አራት ገብተናል፣ ቤተሰብ አስራ አራት ገብተናል። ተመስገን አስራ አራት ገብተናል። አስራ አምስት ገ ኪስ ወይ ልደት ሂድ እና አስወርድ በለው። አዎ ልደቱ እኮ ይንገረው፣ ከለንገረው ብዙ አትፍራ። ዝም ብሎ ረዥም ሰዓት እንትን በማለት የሚሆን ነገር የለም። አለቀ አለቀ። በፍፁም አትሸነፍም። መልካም እድል፣ መልካም እድል፣ መልካም እድል። እሺ ወል ብራዘር አባታችን ነን አባታችን ኮንነን ይተንዩ ሪ ማ ሚሚክማተ እንደት ነህ? ልጅ ሚሻርሚሻ እንደት ነህ? አለሁልህ ብራዘር፣ ሁሉ ሰላም፣ ሁሉ ጥሩ ነው። ያው በቃ ያ ልጅ ማነው ስሙ፣ በእናትህ ማን? የፊቱ ወፍራሙ ልጅ ፊቱ እንደዚህ ክብ ነገር ወፍራሙ ፈለገ ምናምን

መጽሐፍ ቅዱስ የሌላቸውም ሰዎች መጽሐፍ ቅዱስ እንዲደርሳቸው የምትመኘ ኦርቶዶክሳውያን ሁሉ ቤተሰብ እንድትሆኑ መልእክቴን አስተላልፋለሁ። ሐዋርያ መልሶች ይታየኛል። ከታች ሐዋርያ መልሶች አሰልጣኛችን ከታች አለ፣ አስገባው እና ሁላችሁም ታብታብ በማድረግ ያልተቋረጠ ድጋፋችሁን እንፈልጋለን። ግል ደ ተቃረም ፎሎ ያላደረጋችሁ ሁላችሁም እዚህ ውስጥ አስራ ሦስት ሺህ ሰዎች አላችሁ። ብዙ ትምህርትን ትማራላችሁ። ብዙ ስራዎችን አብረን ስለምንሰራ ፎሎ በማድረግ ቤተሰብ ሁኑ። ለራሳችን ጥቅም ስንል ይሄን እንግዲህ ማድረገው። በዚህ አጋጣሚ ዛሬ ፕሮቴስታንት ወንድሞቻችንን ሁላችሁን እንወዳችኋለን። ጌታ ጌታን እንወዳችኋለን፣ በጣም ከዚህ በፊትም አንጠላም። በእርግጥ እኛ ትምህርት ጉዳይ እንጂ ሌላ እኮ ችግር የለብንም እና ፈለገንም ፎሎ አድርጉት፣ ባሮኬንም ፎሎ አድርጉት። ትምህርት በዚህ አጋጣሚ የመጣችሁ ሰዎች ቤተሰብ ያልሆናችሁ እንኳን እዚህ ውስጥ ያሉት ወንድሞች ይቅርና ዘፈን፣ ጭፈራ፣ ጫጫታ፣ ፖለቲካ ያለበት ቦታ ላይ እንኳን እኮ ትገቡላችሁ፣ ፎሎ ታደርጋላችሁ፣ ታዳምጣላችሁ አይደለም? የእግዚአብሔር ቃል የሚያስተላልፉላችሁ ወንድም እህቶቻችሁን ይቅርና አለም የእግዚአብሔር ቃል የሚያስተላልፉላችሁ ወንድም እህቶቻችሁን በሃይማኖት ይሁኑ

ጉድላክ ጉድላክ ጉድላክ። በሌላ ስልክ እያየሁት ነበረ። በሌላ አካውንት ስቲል ያልተቋረጠ ጸሎት እያደረገን ያለው አይዶኖ እንዴት እንደሆነ ይሄ ነገር አይ አሶሩል አልመሰለኝም። አሁን ብቻውን ነው እና ፓስተር አረ ምንድን ነው ፓስተር? ምን አይነት አለባበስ ነው ያሆናል? አይገባህም። ይሄ ለዛ ነው። እኔስ አይ ነገሩኝ፣ ራሱ ቅድም ስስቅ ነበር እና አሁን ሳይ ደግሞ የሌለ ነው። መብራት እኔ ጋር ጠፍቶ ነው ፓስተር ማለት። እኛ ጋር መብራት ጠፍቶ አንተ ጋር እንዴት መብራት ሊኖር ይችላል? እኔ እኮ ያለሁት ለንደን ነው ያለሁት። እንዴ! እኔም እኮ ያለሁት ለንደን እኮ ነው ያለሁበት። ስቴት ሀገረ ማርያም ነው ለንደን ያለሁት ነው በደህና ለንደን መብራት ይጠፋል። እ አትጸልያለም አትጸልያል ምናምን አሉ። ይሄ ድግም ትማርት ምናምን አይሰራም አላችሁ አሉ። ጸሎት ስታረም መብታችን ነው እኛ ማለት ምንም። አዎ ግን እኛ ደግሞ ክርስቲያኖች ነን። ሰው በክርስቶስ ምናምን እስከሆን ድረስ እንዲህ አይነቱን ነገር እኛ እንጸየፋለን። ምን ጸልየው ያምላካችን፣ የኢየሱስ ታምናል አይደል ፓስተር? ስሙ ይሰራል፣ ምንም ጥያቄ የለውም። ስለዚህ ዛሬ በስሙ ጸልየና ስሙ ስሙም ሰርቶ ፈለገ አትናቴዎስ ያሸንፋል። እንግዲህ ጉድላክ፣ ምንም ልረዳ አልችልም። አ ጉድላክ እኔም እመኝልሃለሁ። እንደው ብችል አንተ ጋር መጣው በጣም ደስታ የነበረ አጋጣሚ እኔ ሆ እኔ ሆ እንግዲህ ወይ ያንተም ብነካው ይሆናል ግላቭ አይቻልም፣ ፓስተር ግላቭ አይቻልም። ምናምን ምናምን ያለ ቡሲን ግላ። እንት ማለት ይቻላል። ተወዳጆች ጀምረናል። ቤስት ኦፍ ሥሪ ነው። አዎ እንግዲህ በጣም መልካም እድል እመኝልሃለሁ ብራዘር። እንግዲህ ያው በብዙ በብዙ እንዲሆንልህ ፍላጎቴ ነው እና በዚሁ አጋጣሚ ደግሞ አንዳንድ አንድ ሰርፕራይዝ ማድረጋቸውም የኔ የሆኑ ነገሮች አሉ። እነዛ ነገሮች በዚያው አጋጣሚ ወደ አንተ ጋር አደርጋቸዋለሁ ማለት ነው ጀምረናል የጨዋታውን አዎ ጀምረናል መቼ አዎ አሁን አሁን አዎ እንግዲህ እሺ ከጀመረ እኔ እኮ ይገባናል መሰለኝም እኮ እስኪ ይኸውልህ ቅጣቱን እንዳትረሳ ካሸነፍኩ ኖ ኖ ኖ እኔ ነኝ እኮ ይዤ የምሄደው ካሸነፍከኝ ካሸነፍከኝ ሰው እኔም ካሸነፍኩ በተመሳሳይ እኔም ይዥ የሚሄድ ቦታ ይዤ እሄዳለሁ። ምን ማለት ነው ካሸነ በቃ ካሸነፍክ እንዳለ የዛትካቸው ነገሮች ማጠቃለ ማድረግ ትችላለህ። እኔ አንተን ይዤ የሚሄደው የሚደው ሐዋሳ ነው እኮ ነገር ያለው እኮ ካሸነፍክ ነው። አይ ምን ጥያቄ ያለው ምን ቀና ብለህ ማየት እኮ ምንም ጥያቄ የለውም እኮ ወንድም። ኦኬ እና አክቹአሊ ያው እንግዲህ ቀጠርናቸው ሰዎች አይ ቲንክ ሁለት ሰዓት ተኩል ነው የምንገናኘው ተባብለናል። እና በጣም ቴንኪዩ። በዚህ አጋጣሚ ኦርቶዶክሳውያን የሚገርም በአንተ ምክንያት እኔን ወደው በጣም ብዙዎቹ እኔ ጋር መተው ታብታብ ሲያደርጉ ነበረ። ኮፒሊንክ አድርጉለት እኔ መጀመሪያ ጊዜ ነው ጌም ታቃለ ብዙ ኤክስፔሪንሱ የለኝም፣ ግን መተው እኔ ጋር በጣም በብዙ ሰፖርት አድርገውኛል እና በጣም ለማመሰግነው ኢቨን አንድ ሚሊዮን ታብታብ ያስደረገችልኝ ሙሻ ነች እዚህ የነበረችው፣ ሌሎቹም ሁሉም እንዳሉ። ስለዚህ በጣም የማመሰግናቸው ሁሉንም፣ ስለዚህ እኔ ጋር ያላችሁ ሁላችሁ እግዚአብሔር ያክብርልኝ። በጣም የማመሰግነው በጣም ደስ ብሎኛል እዚህ ስላላችሁ እና ጥሩ ነው ብቻ። ብዙ ሰው መልካምነቱን አይቻለ እውነት ለመናገር

ነገራችን ላይ ብዙ ነገር ተብለናል እኮ የሚገርም በአንተ ምክንያት እ ብዙ ነገር ነው የተባለው። እና ኒ ወይስ ሁሉም ነገር አልፎ እዚህ ጋ መድረሳችን በራሱ እውነት ለመናገር በጣም አንተም ምን ያህል መንፈስ ቅዱስ እንዳጽናና፣ ምን ያህል ብርቱ እንደሆንክ፣ እንዴት እግዚአብሔር ቃል ሰዎችን እንደሚደግፍ ነው ያየሁት። እና መልካምነትን አይቻለው፣ ጨዋነትን አይቻለው እና በዚህ አጋጣሚ እዚህ ባለ ሰው ሁሉ ፊት ላመሰግነው እዳለሁ ፈልዬ ያለ በጣም በጣም በጣም እውነቴን ነው ብለህ እና ሰው በተለያየ መልኩ ነው ያው ሰውን ሳይቀርብ ሳያውቅ በብዙ ነገር ውስጥ ይገባል። እኔ ወይስ ደስተኛ ነኝ ስለ አንተ። ቴንክ ዩ ሶፊ፣ በጣም አመሰግነው። አይ እውነት በቁም ነገር ያው አንተ በጣም መልካም ሰው ነህ፣ በጣም ካይንድ ነህ። በቤተ እምነት እንለያያለን አንተ የምታምነው ነገር እኔ የማምነው ነገር በዛ ደረጃ በሀሳብ ልዩነት አለን ግን በሰዋዊነት ደረጃ ደግሞ መልካም ሰው ነህና እውነተኛ በጣም ነው የምናመሰግነህ ኦርቶዶክስ የሆነ እህቶች ሁሉ በአጠቃላይ እንወድሃለን ግን አንተን ከማሸነፍ የሚገድበን አንዳች ነገር ይሄን ይሄን ማለት እወዳለሁ አይ ግን የለም እሱን ይኸውልህ እኔ አሁን እኮ የማደርገው ነገር ታያለህ እና ሆን ብዬ ነው በስትራቴጂ ነው ስትራቴጂ ነው። አሁን አንበሶቹ ላይ ላይ ነው ወዳንተ ጋር ነው የሚለቀቁበት። ጨረሩ ወዳንተ ጋር ነው የሚመጣው። ኦኬ ጋይስ፣ አሁን ሁላችንም ሁላችን መሽኔ የተወዳጆች ሁላችንም በረንብ አቋችን ና መሽኔ ተወዳጆች አሁን ለደውላ እንግዲህ ሼር ላድርግ ሁለተኛ ሶስተኛ ላይ ነው እንድትመጡ ብዬ ያልኩት በዚህ ወደዛ ልምጣ ፓስተር እውነት ልደውል ነው ኧረ እንደዚህ አይቻልም ጌም ላይ መደውል ምናምን አይቻልም እንደዚህማ ጥሩ አይደለም አንዳንድ ጊዜ መደዋወሉ ጥሩ እኮ ነው መደዋወል ጥሩ ነው ከረባትህን ብትወርቀው ግን አሪፍ ነው ሶፊ ለምን መሰለህ ተው፣ ሲናደድ የሚያደርገው ነገር ለንደን ውስጥ ምን አለ መሰለ፣ ኮንሰርቫቲቭ ናቸው እና አንዳንድ እንደዚህ አይነት አካሄዶች ላይ ፕሮቶኮል ይፈልጋሉ። ለዛ ነው እንደ ሀገሩ። አሁን በለንደን ስንት ሰዓት ነው? ከሰዓት ነው። ከሰዓት ከሰዓት ስንት ሰዓት የአንድ ሰዓት ልዩነት ነው፣ በነገራችን ላይ ያለን። እንደ ዱባይ የአንድ ሰዓት ልዩነት ነው ያለን። ጋይስ የወላችሁ አሁን ባለበሌላ ለበል አቅማችን በደንብ መሰፍ ልዩነት ነው ማሸነፍ ያለብን። እሺ አንድ ሰዓት ነው ልዩነታችን፣ እና በነገራችን ላይ በጣም ባልተመቻቸ ሰዓት ነው። በቃ በጣም ብዙ ፕሮግራም እንትን አድርጌ ነው የመጣው። ሰዓቱንም አላወኩትም ነበር ለዛን ያረፈድኩት ነው ለመናገር፣ ሚቲንጎች ነበሩ። በዚህ አጋጣሚም ያረፈድኩባችሁ ሰዎች በጣም ይቅርታ እንግዲህ ያረፈድኩት